ክብሮታ የሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም የትምህርት ሚኒስትሩ ብርሃኑ ነጋ ተዋጊዎችን ቀይ መስመር የሌላቸው ብለዋል። የፋኖ አመራሩ ደግሞ የታጠቀ ኃይል በሌለበት ማህበረሰብን የማሸበር ተግባር የሚፈጽም ሲሉ ብልጽግናውን ገልጸውታል። በአማራ ክልል የተፈጸመው የድሮን ጥቃት ያለም አቀፍ የመገናኛ ብዙኃን ትኩረትንም ስቧል። በዝርዝር የምንመለከተው ቀዳሚው መረጃችን ይሆናል። የኢትዮጵያዊነት ህመም የሚታይበት መስራች የመሆን ፍላጎት ነበረን ሲሉ ጄኔራል ክንፈ ዳኘው ተናገሩ። የኢሳያስ አፈወርቅ የመንግስት መወገድ አለበት የሚል አቋም መያዝ የለበትም ሲሉም አክሏል። ጄኔራሉ ትግራይ በኢትዮ ኤርትራ ውጥረት ውስጥ ሊኖራት በሚገባው ቦታ ላይ ምክረ ሀሳብ አቅርቧል። ታደምጡታላችሁም። በሚቀጥሉት ወራት ኢትዮጵያ የምስራቅ አፍሪካ ትልቁ ኢኮኖሚ ባለቤትነቷን ትነጠቃለች ሲል አለም አቀፉ የገንዘብ ተቋም አይኤምኤፍ ገለጸም። በብልጽግናው መንግስት የሀገሪቱ ፖሊሲ የተሸጠለት ተቋሙ ኬንያ የቀጠናው ቀዳሚ ሀገር ትሆናለችም ብሏል። በዝርዝር የምንመለከተው ጉዳይ ይሆናል። ሰባት ሺህ የሱዳን ተፈናቃዮች ወደ ወሎ መግባታቸው ተነገርም። በክልሉ በሚደረገው ጦርነት ሚሆን በሌሎች ምክንያቶች ያለው ሰብአዊ ቀውስም ተባብሶ ቀጥሏል። እንቃኘዋለን። የፕሬዚደንት ዶናልድ ትረምፕን ትእዛዝ ተከትሎ ወደ አንድ ሺህ የሚጠጉ ጋዜጠኞችን ጨምሮ በርካታ የቪኦኤ ሰራተኞች መታገዳቸውና የሚዲያው ስራ መቋረጡም የሚታወስ ነው። የአሜሪካ ድምፅ ወደ ስራ እንዲመለስ አሁን ፍርድ ቤት ትእዛዝ ሰጥቷል ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የትምህርት ሚኒስትሩ ብርሃኑ ነጋ ተዋጊዎችን ቀይ መስመር የሌላቸው ብለዋል። የፋኖ አመራሩ ደግሞ የታጠቀ ኃይል በሌለበት ማህበረሰብን የማሸበር ተግባር በብልጽግናው እየተፈጸመ ነው ሲሉ ገልጿል። በአማራ ክልል የደረሰው የድሮን ጥቃት ያለም አቀፍ የመገናኛ ብዙሀንን ትኩረት ስቧል። ከቀናት በፊት በክልሉ ርዕሰ መስተዳድሯ አረጋ ከበደ የትውልድ ቀዬ ገደብ አካባቢ የድሮን ድብደባ ተፈጽሞም በርካቶች መገደላቸውን መዘገባችን የሚታወስ ነው። ከዚህ ጥቃት ጋር በተያያዘ አካባቢው ነዋሪዎችን ያነጋ የተናገረው ቢቢሲም ከ100 በላይ ሰዎች በጥቃቱ ተገድሏል ብሏል። በምስራቅ ጎጃም ዞን ናርጅና ናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን አክሏል። አንድ ጥቃቱ ከተፈጸመ በኋላ በአካባቢው ያዩትን የሚያስታውሱ ነዋሪም እንዳለ በሙሉ ጥቁር ነበር የሆነው፣ አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮሃለ የሚንከባለላለም፣ የተፈጠረው ነገር ይዘገንናል ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ እያለ ቀኝ እጃቸውን ተመትተው መቁሰላቸውን የተናገሩ ሌላ ነዋሪ ደግሞ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ሲሉ ተናግረዋል። ባህር ዛፍ የሚቆርጥ ሚስማር የሚመታልም፣ ማገር የሚቆርጥ ነበረ የሚይዝም ነበረ ሲሉ ማህበረሰቡ ተሰባስቦ እንደነበር የሚገልጹ ሌላ የአይንማይ ደግሞ የሟቾችን ቁጥር ብዛት ይኖረዋል በማለት ገልጸውታል። ከሰባ በላይ አስከሬን አንስተው በባጃጅ ወደ ቤተክርስቲያን ማመ መመላለሳቸውን የተናገሩ አንድ ሌላ የአይንማኝ ታዳጊዎችና ሽማግሌዎችን ጨምሮ በአጠቃላይ የሟቾችን ቁጥር 120 የሚደርስ ብለውታል። ከ115 እስከ 120 የሚደርስ አስከሬን ነው የተቀበረው፣ ያልታወቀም ይኖራል ብዬ አስባለው ምክንያቱም ድንጋጤ ውስጥ ነበርን ሲሉ ነው ያነሱት። አሞራ እንዳይበላቸው ይቀበሩ ሲባል ማህበረሰቡ በፍጥነት አምስት የሚሆን መቃብር ውስጥ በጅምላ በጅምላ ነው የቀበር ናቸው ሲሉም ተናግሯል። የፋሲካ በዓል በአካባቢው በየስፍራው የሐዘን ድንኳን ተጥሏለፈ ሲሉም ነዋሪዎች ገልጿል። የወረዳው አስተዳደር ባለስልጣናትና የብልጽግናው ሰዎች ከሰሞኑ በአካባቢው የተገደሉት የፋኖ ኃይሎች ናቸው ሲሉ መሰንበታቸው የሚታወስ ነው። አንድ ነጋዴ እንደሆኑ የተናገሩ የአይን እማኝ ለቢቢሲ ሲገልጹም በርካቶች በንግድ ስራቸው የሚያውቋቸው ስለመሆናቸው አስረድቷል ተገልብቷል። ሌላ ነዋሪ ደግሞ ፋኖዎች እና ማህበረሰቡን ለይተን እናውቃቸዋለን፣ ፋኖዎቹ የሚንቀሳቀሱት በአንድ ላይ ነው ሲሉ ተናግሯል። ሰው በብዛት ስለተሰባሰበም አጥር የሚያጥረውና ቤት የሚሰራው ሰውን በድሮን ቅኝታቸው የፋኖ ስብስብ ነው በሚል አስበው ይሆን የፈጸሙት፣ የምናውቀው ነገር የለም፣ ምናልባት ስንሰባሰብ ፋኖ ናቸው ብለው ይሆናል ሲሉ አንድ ሌላ ነዋሪ አስረድቷል። የፋኖ አመራሩ አስረስ ማረ ለጣቢያው ሲናገሩ ሁሉም ግድያው የተፈጸመባቸው ሰላማዊ ዜጎች ናቸው፣ አንድም የታጠቀ ኃይላችን በቦታውም አልነበረም፣ በማለት ግድያውን ማህበረሰቡን ከማሸበር ጋር ያያይዘውታል። ትምህርት ቤት አጥር የሚሰሩም ትምህርት ቤቱም በድሮን የሚደበድበው አገዛዝን የሚያገለግሉት ብርሃኑ ነጋም በአማራ ክልል ያለውን ነባራዊ ሁኔታ ልብ የሚነካ ይሉታል። የአብይን ስልጣን መነቅነቅ አቅም የላቸውም የሚሏቸው የፋኖ ኃይሎች በክልሉ ትምህርት እንዳይጀምር ምክንያት መሆናቸው አንስተው ቀይ መስመር የሌላቸው ሲሉም ከሰዋል። አይ ቲንክ እንደ ማህበረሰብ ቀልባችንን መግዛት አለብን። አንዳንድ የማይነኩ ነገሮች መኖር አለባቸው። የልጆች ትምህርት የማይነካ ከምንላቸው ነገሮች አንዱ መሆን አለበት። ማለፍ የሌለብን ቀይ መስመርም እና የአሁኖቹ ግጭቶች አንዱ መጥፎ ነገራቸው ቀይ መስመር የሚባል ነገር አያውቁም መታለፍ የሌለበት ነገር ምንድን ነው የሚባል ነገር በአማራ ክልል ወደ አራት ሚሊዮን የሚሆኑ ተማሪዎች የትምህርት ቤቶች ደጃፍ ሳይደርሱ ሁለት ዓመታቸው እየተቃረበ ነው። አገዛዙ ትምህርት ቤቶችን የጦር ካምፖች አድርጎ የተረፉትንም በድሮን ማውደሙን ገፍቶበታል። ታጣቂዎቹ ደግሞ ወደ ትምህርት ተቋማት የሚሄዱ መምህራን ላይ ጥቃት እየፈጸሙ ናቸው። ቀይ መስመር የላቸውም የሚሉት ብርሃኑ ነጋ ለስልጣኑ አይሰጋም የሚሉት ብልጽግናስ ቀይ መስመሩ ምንድን ነው ለሚለው ግን ምላሽ የሚኖራቸው አይሆንም። የኢትዮጵያዊነት ህመም የሚታይበት መስራች የመሆን ፍላጎት ነበረን ሲሉ ጄኔራል ክንፈ ዳኘው ተናገሩ። የኢሳያስ አፈወርቅ የመንግስት መወገድ አለበት የሚል አቋም መያዝ የለበትም ሲሉ አክሏል። ጄኔራሉ ትግራይ በኢትዮ ኤርትራ ውጥረት ውስጥ ሊኖራት በሚገባው ቦታ ላይ ምክረ ሃሳብ አቅርቧል። የቀድሞው የሜቴክ ዋና ዳይሬክተር ከ2011 የመጀመሪያ ወራት ጀምሮ ለእስራት ተዳርገው አምስት ዓመታትን በቃሊቲና በፌደራል ፖሊስ እስር ቤቶች ውስጥ አሳልፏል። የብልጽግናው ገዢ ቡድን መርከብ ና አውሮፕላን ዘረፉ ብሎ ዶክመንታሪ ያሰራባቸው ጀነራል ክንፈም በሚዲያ ና በፕሮፓጋንዳው ዘርፍ እንዲ ብሎ ቢሆነጅላቸው በፍርድ ቤት ግን በነዛ ዶክመንታሪ ባሰራባቸው ጉዳዮች ክስ አልመሰረተባቸው በሌሎች ክሶች እስር ቤት ከቆዩ በኋላ በመጋቤት 2016 ወር ላይ ክሳቸው ተቋርጦ ከተፈቱት የቀድሞ ሹማምንት ውስጥ አንዱ ናቸው። የሆነ ሆኖ ኒ ጀነራል ከብራካ ሚዲያ ጋር ባደረጉት ቆይታ የትግራይ ክልልን አሁናዊ ሁኔታ በተመለከተ እንደዚሁም ቀጠናዊ ጉዳዮችን ጭምር አብራርቷል። አንደኛው ጉዳ ጉዳይ ደግሞ የኢትዮጵያ የባህር በር ባለቤት የመሆን ፍላጎት ጋር ተያይዞ የተነሳላቸው ነው። እንደ ትግራዋይ ፍላጎቱን ከትግራይ ህዝብ አንጻር የሚመለከቱት ስለመሆኑ በመግለጽ የሚያስረዱት ጀነራል ክንፈም ይህ የኢትዮጵያ ፍላጎት ትግራይን ያገለል አድርጎ መውሰድ ግን ተገቢ አይደለም፣ ነገር ግን ሂደቱን እንደ ህዝብ ማወቅ ልሂቃኑን በሚገባ መከታተልና ማጥናት የግድ ይጠበቅበታል ይላሉ። እዚ ሕዚ ኣብ ኢትዮጵያ ዝገዝ ዘሎ ሓይሊ ኢትዮጵያ ኢሉ ዝስእሎ ካርታ ናንዳማት ከምላይ ብላዕሊ ዝኸይድ አሁን ኢትዮጵያን እየገዛ ያለው ሀይል የሚነድፈው ካርታ የራሲ ያልሆነን ከማካተትን በላይ የሚሄድ ነው። ምዕራባውያን የቅኝ ግዛት ለማስፋፋት ይከተሉት የነበረው አይነት አካሄድ ነው። አገዛዙ እየተከተለ ያለው ኢምፓየር የመሆን ፍላጎት ነው። ምንም የተለየ ነገር የለውም ከዚህ በፊት ከነበሩ የኢትዮጵያ አገዛዞች የነዚኞቹ ከአባቶቻቸው ትንሽ ለየት የሚያደርገው አባቶቻቸው ባህር ያደንቁ ነበር። አሁን ወደ ስልጣን የመጡት ልጆቻቸው ግን የባህር ዳርቻ መዝናናትም ጭምር ይወዳሉ። ስለሆነም የባህር ፍላጎታቸው ከፍተኛ ነው። በጅቡቲ፣ በኤርትራ፣ በሱዳን፣ በሶማሊያ ሊገለጽ ይችል እንደሆነ እንጂም በሁሉም ነው እየሞከሩ ያሉት። እኛስ ምን ማድረግ አለብን ከተባለም በቅድሚያ ነገሩን ማወቅ እንደ ትግራይ ህዝብ መወያየትና መፍትሄ ማስቀመጥ ይኖርብናል። ይህንን ለማድረግ ደግሞ ድንገት ተነስቶ ከኤርትራ ወይስ ከኢትዮጵያ ይሻለናል ብሎ ማለት አይደለም ከማንም ጋር ወገን መሆን የለብንም። የጋራ ግንባር መፍጠር ካለብንም የትግራይ ጥቅምን እንዴት እናስጠብቃለን ከሚል መነሻ መሆን አለበት። መጀመሪያ መከላከል በምንፈልጋቸው ብሔራዊ ጥቅሞች ላይ ግልጽ እንሆን፣ ቀጥሎ ስትራቴጂው ቀላል ይሆንልናል። ለነገሩ የወያኔ በላይነት ነበረ በሚባልበት ወቅትም ኤርትራ እንድትወረር ፍላጎት አልነበረንም። ማንኛውም ህዝብ እንዲወረራ አንፈልግም ነበር። ስለዚህ ኤርትራ ላይ የሚደረግ ወረራ ካለ ልንቀበሉ አይገባም። ይህ ማለት ግን ከኤርትራ ወገነን ሌላውን ኑጋ ማለትም አይደለም።

ከአንዱ ወገን ጋር ግንባር ለመፍጠር ከመቸኮል ይልቅ የህዝቡን ሰላምና ደህንነት ማስጠበቅ ላይ ነው ማተኮር ያለብን የሚሉት ሜጀር ጀነራሉም ኢትዮጵያ ውስጥ አቃፊነት የሚባል የተሳሳተ ፖለቲካ አካሄዳለን፣ ይህ ትግራይ ውስጥም አሁን እየተለመደ ነው የሚል አቋማቸውን አንጸባርቀው ብድግ ብሎ ተነስቶ ከኢትዮጵያና ከኤርትራ ጎንናይ ከማለት በፊት የመውጫ ቀዳዳ ማበጀት ግድ ይለናል ሲሉም ተደምጧል። በትግራይ ላይ እያደረሰውን ግፍ መነሻ በማድረግ የኤርትራ መንግስት መወገድ ወይንም መቀየር አለበት የሚል አቋም የትግራይ ህዝብ መያዙ ተገቢ አይደለም፣ በማለት ያነሱት ጄኔራሉ ሉዓላዊ ሀገርና ህዝብ መንግስት በመሆኑ በራሱ ህዝብ የሚወሰን ስለመሆኑ ሲናገሩም ተሰምቷል። የኢትዮጵያ መንግስት ከኤርትራ ጋር ሆኖ በደል ቢፈጽምም አቋማችንን በጽኑ መያዝ አለብን ሲሉም አክሏል። የትግራይን የራስ እድል በራስ የመወሰን መብትን ስለምን ማረጋገጥ አልተቻለም ተብለው የተጠየቁት ጄኔራሉ ምላሽ ሲሰጡም የኢትዮጵያዊነት ህመም የሚታይበት መስራች የመሆን ፍላጎት ስለነበረን እንጂ ሙሉ በሙሉ የትግራይ ህዝብ የራስን ዕድል በራስ የተወሰን መብትን ለመዝጋት ያለም አልነበረም። ህገ መንግስቱ የትግራይ ህዝብ ትግል መና ያስቀረ ነው የሚል እምነት ያላቸው ሰዎች ቢኖሩም በወቅቱ በነበረው አካሄድ ግን የክልሉን ህዝብ ቁጥር መሰረት አድርጎ ተወካይ ማስቀመጥ ነው የቻለነው። ይህ የዲሞክራሲ እንቆቅልሽ ነው፣ ሁሉን ማሟላት አይቻልም በማለት ነው። በሚቀጥሉት ወራት ኢትዮጵያ የምስራቅ አፍሪካ ትልቁ የኢኮኖሚ ባለቤትነትን ትነጠቃለች ሲል አይኤምኤፍ ገለጸም። በብልጽግናው መንግስት የሀገሪቱ ፖሊሲ የተሸጠለት ተቋሞ ኬንያ የቀጠናው ቀዳሚ ሀገር ትሆናለችም ብሏል። ጠቅላይ ሚኒስትር አብይ አህመድ አንድ መቶ ሀያ ሚሊዮን ህዝብ ሀገር የሆነችው ኢትዮጵያ ጥቅል ምርት ሁሉም የኢትዮጵያ ጎረቤቶች ተደምረው ካላቸው ጂዲፒ በላይ ነው የሚል ንግግር ባለፈው ጥር ወር አድርገው ነበር። በታሪካችን ለመጀመሪያ ጊዜ የኢትዮጵያን ጂዲፒ ዳብል አድርገን ከምስራቅ አፍሪካ አንደኛ ብቻ ሳይሆን የሁሉ ጎረቤት ተደምሮ የኛን የሚያንስ እንዳደረግ ነው ሁሉ በሚቀጥሉት አምስት አመታት እናንተን ይዘን ህዝባችንን ይዘን የማይቻል የማይደፈር የሚመስለውን ጂዲፒያችን ደግመን ደብል እናደርጋለን። ይህ ንግግር ትክክል የሆነ የነበረው ባለፈው አመት ሐምሌ ወር በፊት የተደረገ ቢሆን ነበርም። ባለፈው ጥር ወር የተደረገው የብልጽግናው ፕሬዚደንት ግን ውሸት መሆኑን የራሱ የገንዘብ ሚኒስቴር መረጃ ያመለክታል። ባለፈው ክረምት ብልጽግና እንኳን ደሳላችሁ በሚል የማክሮ ኢኮኖሚ ማሻሻያ ያደረኩ ብሎ የብርን የመግዛት አቅም ማዳከሙን ኢትዮጵያውያንንም በእጥፍ ከማደሄቱ ባሻገር ጥቅል ምርቱን በእጥፍ አሽቆልቁሎ 100 ቢሊዮን ዶላር ላይ እንዲደርስ ሆኗል። ይህ እንዲሆን ፖሊሲ ቀርጾ ለአራት ኪሎ አስተዳደር የሰጠው አይኤምኤፍ ጠቅላይ ሚኒስትሩ እንዳሉት የሁሉም ጎረቤት ሀገራት ድምር ቀርቶም የበላይነቱን ለአንዲት ሀገር ኬንያ ያስረክባል ይላል። የዓለም የገንዘብ ድርጅት አይኤምኤፍ አዲስ ባስቀመጠው ትንበያ መሰረትም በዚህኛው የፈረንጆቹ ዓመት መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ሲልም ነው በአዲሱ ሪፖርቱ የገለጸው። ከዓለም ባንክና ከአለማ አቀፉ የገንዘብ ተቋም አይኤምኤፍ ብድር ለማግኘት በሚል የብልጽግናው መንግስት ብርን ከዶላር ጋር ያለውን ምንዛሬ ማዳከሙ ደግሞ ለዚህ ዋነኛ ምክንያት ነው ሲልም ጠቁሟል። በፈረንጆቹ 2025 የኬንያ አጠቃላይ ሀገራዊ ጥቅል ምርት ወይም ጂዲፒም 132 ቢሊዮን ዶላር ይደርሳል ያለው የገንዘብ ተቋሙ ትንቢያ የኢትዮጵያ አጠቃላይ ሀገራዊ ጥቅል ምርት ደግሞ 117 ቢሊዮን ዶላር እንደሚሆን ማሳወቁንም ብሉምበርግ በዘገባው ላይ አመላክቷል። ከአንድ አመት በፊት የብልጽግናው መንግስት የኢትዮጵያ ጥቅል ኢኮኖሚም 207 ቢሊዮን ዶላር አደረስኩት ማለቱ የሚዘነጋ አይሆንም። አሁን በአይኤምኤፍ መረጃ መሰረት በአንድ አመት ውስጥ የሀገሪቱ ጥቅል ምርት በአንድ መቶ ቢሊዮን ዶላር አሽቆለቆለ ማለትም ይሆናል። የኢትዮጵያ መንግስት የብርን ዋጋ በከፍተኛ ደረጃ እንዲዳከም በመፍቀዱም በእጥፍ የብር የመግዛት አቅም መዳከሙን የጠቋመው ብሉምበርግ በአንጻሩም የኬንያ ሽልንግ ባለፈው ዓመት ከነበረበት ደረጃ በ21 በመቶ ገደማ የመጠናከር አዝማሚያ አሳይቷል ሲል አመልክቷል። ይህም የኬንያ ሽልንግ በ2024 ያለ ምርጥ አፈጻጽም ያለው ገንዘብ አድርጎታል ሲልም ነው የገለጸው። ኢትዮጵያ የብርን ከዶላር ጋር ያለውን ምንዛሬ እንዲዳከም ማድረጓ ሀገሪቱ ያለባትን 29 ቢሊዮን ዶላር የውጭ እዳ ውስጥ ቢያንስ ግማሽ ያክሉን በአዲስ መልክ ለማስተካከል ከዓለም አቀፍ አበዳሪዎች ጋር ለመደራደር የሚያስችላት ስለመሆኑም ብሉምበርግ በዘገባው ላይ አክሏል። ሰባተሺ የሱዳን ተፈናቃዮች ወደ ወሎ መግባታቸው ተነገርም። በክልሉ በሚደረገው ጦርነት የሚሆን በሌሎች ምክንያቶች ያለው ሰብአዊ ቀውስ አሁንም ተባብሷል። በክልሉ ሰሜን ወሎ ዞን አስተዳደር ከሰባት ሺ በላይ ኢትዮጵያውያን ከሱዳን ተፈናቅለው ወደ ዞኑ መግባታቸውን አሳውቋል። ከቅርብ ጊዜያት ወዲህ ከሱዳን ድንበር ተፈናቅለው ሀርቡ ወረዳ በሚገኝ መጥለያ አጠቢያ የሚገኙ ፍልሰተኞች ቁጥር ከጊዜ ወደ ጊዜ እያሻቀበ እንደሆነ የገለጸ ሲሆን 945 አባወራዎች ወይም ከሰባት ሺ በላይ የሚሆኑ ሰዎች ስለመሆናቸውም ነው የገለጹም። የዞኑ አንድ ሹም ከሀገር ውስጥም ይሁን ከጎርቤት ሀገራት ተፈናቅለው ወደ ዞኑ የሚገቡ ተፈናቃዮች ሀርቦ ወረዳ በሚገኝ ጣቢያ ተጨናንቀው ይገኛሉ ብሏል። የተፈናቃዮች ቁጥር ከአቅማችን በላይ ሆኗል ያሉት ኃላፊው የመጠለያ ጣቢያ ካምፖቹ ሲመሰረቱ ለስድስት ወር ብቻ እንዲያገለግሉ ቢሆንም አሁን ሰባት ዓመት እየሆናቸው እንደሚገኝም አስረድቷል። ከታሰበው በላይ ረጅም ዓመታትን ያገለገሉ ካምፖችም በእርጅና ምክንያት ከጥቅም ውጭ እየሆኑ እንደሚገኙ አንስቷል። መጪው ክረምት እንደመሆኑ የችግሩን አሳሳቢነት ከግንዛቤ ውስጥ በማስገባትም ለሚመለከታቸው አካላት ከክልል እስከ ፌዴራል ባለው የአደጋ መከላከልና ምግብ ዋስትና ጥያቄ ብናቀርብ ምላሽ እያገኘን አይደለምም ብሏል። በተለያዩ ምክንያቶችና ከሱዳን የተፈናቀሉ ከ32,800 በላይ ተፈናቃዮችም በሰባት መጠለያ ጣቢያዎች ውስጥ ከማህበረሰቡ ጋር ተቀላቅለው ጭምር እንደሚገኙ ከዚህ በፊት መዘገቡ የሚታወስ ነው። ትናንት የዓለም የምግብ ፕሮግራም ከ10 ሚሊዮን በላይ ኢትዮጵያውያን በረሃብ አደጋ ላይ ስለመሆናቸው ገልጾ ከ3.6 ሚሊዮን በላይ የሚሆኑት ደግሞ እየቀረበላቸው የሚገኘው እርዳታም በሳምንታት ውስጥ ሊቋረጥ እንደሚችል ማስጠንቀቂያ ማውጣቱ አይዘነጋም። የአሜሪካ ድምጽ ወደ ስራ እንዲመለስ ፍርድ ቤት ትእዛዝ ሰተ አንድ የአሜሪካ ፌዴራል ዳኛ የትራምፕ አስተዳደር የአሜሪካ ድምፅና ሌሎች በአሜሪካ ድጋፍ የሚሰጣቸው የዜና ማሰራጫዎችና ሰራተኞች ወደ ስራቸው እንዲመለሱና የሚሰጡ የገንዘብ ድጋፎችን ሙሉ በሙሉ እንዲቀጥሉ ትእዛዝ አስተላልፏል። ዳኛው የአሜሪካ ድምፅ ቪኦኤና ሌሎች የመገናኛ ብዙሀንን ለማፍረስ የተደረገው ጥረት ህግና የአሜሪካ ህገ መንግስትን የጣሰ ነው በማለትም ወስኗል። የፕሬዚደንት ትራምፕ አስተዳደር ትእዛዝን ተከትሎም ወደ 1000 የሚጠጉ ጋዜጠኞችን ጨምሮ ከ1300 በላይ የቪኦኤ ሰራተኞች የግዳጅ ረፍ ተሰጥቷቸው የመገናኛ ብዙሃኑም ስራው ተቋርጧል። የፕሬዝደንቱ ጽህፈት ቤት ዋይት ሀውስ የመገናኛ ብዙሃን ድርጅቱን ጸረ ትራምፕና አክራሪ ሲል ይከሷል። በሁለተኛው የዓለም ጦርነት ወቅት የናዚን ፕሮፓጋንዳ ለመመከት የተቋቋመው ቪኦኤም በዋነኛነት የሬዲዮ ስርጭት አገልግሎት ሲሆን ከዋነኛ የዓለማችን የመገናኛ ብዙሃን ተቋማት መካከል አንዱ ነበር። ቪኦኤ በአማርኛ በአፋን ኦሮሞና በትግርኛ ዜናና ትንታኔዎችን ለኢትዮጵያ አድማጮች ሲያቀርብም ከአርባ ዓመታት በላይ የቆየ ነው። ጣቢያው እንዲዘጋ ፕሬዚደንት ትራምፕ ውሳኔ ማስተላለፋቸውን ተከትሎ በሶስት ቋንቋዎች ለኢትዮጵያ አድማጮች የሚደርሰው ስርጭት ከተቋረጠም ከአንድ ወር በላይ ጊዜ ሆኖታል። አሁን ይህንን ውድቅ ያደረጉት ዳኛም የአሜሪካ መንግስት የአሜሪካ ድምፅ ቋሚና ኮንትራት ሰራተኞች ከፕሬዝደንታዊ ውሳኔው በፊት ወደ ነበሩበት ቦታ እንዲመለሱ በራዲዮ ፍሪ ኤዥያና ሚድል ኢስት ብሮድካስቲንግ ኔትወርክስ ላይም ተመሳሳዩ እንዲደረግ አዘዋል። ዳኛው በተጨማሪም የትራምፕ አስተዳደር ውሳኔ የዓለም አቀፍ ብሮድካስት ደንብንና በጀት የሚመድበውን የአሜሪካ ምክር ቤት ስልጣንን የሚጋፋ ድርጊት ነው ብለውታል። ዶናልድ ትራምፕ በአጠቃላይ በመገናኛ ብዙሀን ላይ ከፈጸሙት ጥቃት አንጻር በቪኦኤ ላይ ለረጅም ጊዜ ትችት ሲሰነዝሩ ቆይተዋል። የሆኖ ሆኖ አሁን የዳኛው ውሳኔ በተመለከተ ቪኦኤን የሚያስተዳድረው ተቋምና የፕሬዝደንቱ ጽህፈት ቤት አስተያየት ተጠይቀው ወዲያውኑ ምላሽ አልሰጡም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን፣ ቸር ያሰማን።